በስስት ድራማ ላይ የምትታወቀው አርቲስት ማክዳ አፈወርቅ በሁለተኛ ዲግሪ ተመረቀች። የተመረቀችው ፊልድ በምንድን ነው? በርካቶችን ያነጋገረ ክስተት ነው። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ፣ ከሚኪ ታቦር ይህ ሌላኛው ቻናሌ ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው ከዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስትጨርሱ ላይክ፣ ሼር እና ኮመንት በማድረግ ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታዳምጡኝ በትህትና ጠይቃለሁ። ኢትዮጵያ ውስጥ የተለመደው የኢትዮጵያን ባህል በማንጸባረቅም ብዙ ነገሮችን ሲያስተላልፍ የነበረው ከትውልድ ወደ ትውልድም ቅብብሎሽ የሆነው በተለይ ድራማ ነው። ድራማዎች ከጥንት ጀምሮ ኢትዮጵያ ላይ የተለመዱ ናቸው። በተለይ ያኔ ፊልም ባልነበረበት ጊዜ በትዕይንትና በቲያትር ታላላቅ ባለስልጣናትን ሲያስደምሙ እንደነበረ ጀምርም ነው። ባለስልጣናት ለመዝናኛ ይጠቀማሉ ትዕይንትን። ኢትዮጵያ ደግሞ የራሷ ባህል የራሷ ወግ እንዳላት፣ የራሷ አለባበስ የራሷ አመጋገብ ስርዓታ እንዳላት፣ አልፎም ደግሞ የራሷ ቋንቋና ፊደል እንዳላትም ነው የኢትዮጵያን ባህል በማንጸባረቅም በሕዝብ ዘንድ ተወዳጅነት አሁን እያተረፉ የመጡት በዘመናዊነት የፊልም ስራዎች ናቸው። የኢትዮጵያ ፊልም ስራ በብዛት በኢትዮጵያ ባህልና ወቅ አኗኗር ዘይቤ ላይ ያተኮረ ነው። ይህ ደግሞ ትክክለኛ ኢትዮጵያዊነት ነው። ምክንያቱም ከትውልድ ወደ ትውልድም ሰው የአኗኗር ዘይቤን ፊልም ነው ለኢትዮጵያ የተመቸ ፊልም ለሌላ ሀገር ላይ መች ይችላል። ምክንያቱም አንድ ፊልም በባህል ላይ ከተመሰረተ አኗኗርና ኑሮን የሚኖርበት ሰው ብቻ ነው የሚረዳው፣ በማለትም በርካቶችም ሲገልጹ ተስተውሏል። ታዲያስ በፊልም ስራዎቻቸው ደግሞ ከፍተኛ ተጽዕኖን የሚያሳድሩት ሰዎች ይወደዳሉ፣ አርቲስቶች ምክንያቱም አርቲስት የህዝብ ነው የምባልበት ዋነኛው ምክንያት በእያንዳንዱ ቴሌቪዥን መስኮት መኝታ ይሁን ሳሎን፣ በጣም በሚገርም ሁኔታ ከቴሌቪዥን መስኮት የማይጠፉት በማዝናናት ቤተሰቦችን በማስደመም አልፎም ደግሞ ትምህርት በማስተማርም እየታወቁት አርቲስቶች ናቸው። ከዛም የተነሳ አርቲስት የህዝብ ነው ይባላል። አርቲስት የሆነ ነገር አያምጣውና ሲሆነው በርካቶቹም ሐዘን ውስጥ የሚወድቁትም ለዚህም ነው። ያና ነው ቤተሰቡ የሚላመደው፣ የሚያውቀውን ሰው ነው። ታዲያ አርቲስቶችን ደግሞ በብዛት ያቁታል። ታዲያ አብዛኞቹ አርቲስቶች ደግሞ ብዙ ውጣ ውረድ እና ልፋት አላቸው። ብዙ ስራ ሰርቶ ደክሞ ነው ትልቅ ውጤት ላይ የሚደርሱት። አንዳንዶቹ ደግሞ ድንገት አንድ ፊልም ላይ ተውኖ በህዝብ ዘንድ ታዋቂነትና ተወዳጅነትን ያተርፋሉ። ታዲያ ከነዚህ መካከል አንዷ የሆነችው በስስት ፊልም ላይ የተወነችው ማክዳ ነች። ማክዳን የማያውቃት ኢትዮጵያዊ የለም ማለት ይቻላል። ምክንያቱም ስስት ፊልም በከፍተኛ ሁኔታ ተወዳጅነት እንዲያገኝ የኢትዮጵያ ሕዝብ አጓጊ ከሆኑት ፊልሞች መካከል የምንጊዜም ምርጥ ፊልሞች መካከል አንዱን የመደበው ስስትን ነው። ስስት ላይ ደግሞ ገጸ ባህሪዋን በመላበስ ትክክለኛ እስክመስል ድረስ በርካታ ኢትዮጵያኖችን እንባ ያራጨች ተዋናይ እንደሆነች ጭምርም ነው። ማክዳ አፈወርቅ በርካቶች እሷ በተወነችበት ፊልም ላይ በርካቶቹ ስደመምባት ነበር። ምክንያቱም ገጸ ባህሪዋን እንዴት እንደተላበሰች፣ በዛ ላይ ደግሞ አፍቃሪ ሆና የሰራችበት ያን ገና ለጋ ዕድሜ ላይ ያለች ነበር። በርካታ ኢትዮጵያ ሚዛኖችን ያስደመመችው። የኋላ ኋላ ደግሞ ከዛ ፊልም በኋላ ማስታወቂያዎች እና እድሎችን በፍጥነት ነበር ያገኘችው። ምክንያቱም እሷ የትወና ብቃት ያሳየችበት ደግሞም ተፈጥሯ ውበቷ የበርካቶችን ቀልብ የሳበ ደግሞም ገጸ ባህሪዋ ራሱ ራሷን እንደመስል ጭምር ነው። በርካቶቹም ሲገልጹ የነበሩት እንዴት ፊልሙ ግጥሙን አገኘ በማለትም ነው በርካቶቹም ሀሳባቸውን ሲገልጹም የተስተዋለው ታዲያ፣ ስስት ፊልም በህዝብ ዘንድ በከፍተኛ ሁኔታ ሰው ደጋግሞ አይቶ እንባ በእንባ ሆኖ የማይጠግብ ፊልም ብኖር ስስት እንደሆነ እስካሁን ድረስ በርካቶቹ ደግሞ የሚያዩበትም ክስተትም ነው የሚፈጠረው። እጅግ አሳዛኝ የህይወቱ ጣውረድና አፍቃሪ ሆና የተወነችበት ፊልም በህዝብ ዘንድ ትኩረት ስቦ በህዝብ ዘንድ ደግሞ ታዋቂነትንና ዝናን ይዞባት ወደ ህይወቷ እንደመጣ ጭምርም ነው። የኋላ ኋላ በርካታ ህይወቶች ወደ ህይወት በጣም በሚገርም ሁኔታ የህይወቱ ጣውረዶችን ብታሳልፍም አሁንም ፊልም መስራቷን አላቆመችም። ማኪዳ የሚገርመው ነገር ቢኖር ብዙዎች ፊልም ስሰሩ ወደ ትኩረቱን ትኩረታቸውን መንፈሳዊ ነገር አቁሞ ወደ ሌላ ነገር ነው የሚመለከቱት። መንፈሳዊ ነገር መንገዱ ልክ ይሁን አይሁን ብዙ ሰዎች ትኩረት አያደርጉም፣ በሚያምኑት እምነት ላይ ትኩረት አይሰጡም። እሷ ግን የምለያት ነገር ብኖር በርካቶችን ያስገረመው መንፈሳዊ ነገር ላይ ትኩረት መስጠቷ ነው። ዛሬ ተመርቃለች። ምረቃዋን በማስመልከት ማኅበራዊ ሚዲያ ላይ ስዘዋወር ነበር። በምን መልክ በምን ምረቃ ተመረቀች? በሁለተኛ ድግሪ ነበር የተመረቀችው። በርካቶች ግምት የሰጡት ወይ በትወና በቲያትር ሁለተኛ ዲግሪ ይዛ ይሁን በማለት በርካቶቹ ግምታቸውን ሲሰጡ ነበር ሌሎች ደግሞ አይ በኢንጂነሪንግ ወይም በአካውንቲንግ ወይም ለቢዝነስ ስራ ወይም የራሷን ቢዝነስ ለማስኬድ በማኔጅመንት ወይ ተመርቃ ይሁን በማለትም በርካቶቹ ግምታቸውን ሰጥቶ ነበር ያ እንዳልሆነ ጭምርም በጣም የሚገርመው በርካቶችም የተደመሙባት ስለሷ ብዙ ያልተነገሩ ነገሮች መካከል አንዱ የሆነው በነገረ መለኮት ሁለተኛ ዲግሪዋን እንደያዘችና ዛሬ እንደተመረቀች ጭምርም ነው ምክንያቱም ማኪዳ በጣም ከፍተኛ ትኩረት መንፈሳዊ ነገር ላይ እንደምትሰጥ ጭምርም ገዳማትም በጣም ብዙ ጊዜ አዘወትራ እንደምትጠር ጭምርም የወጡት መረጃዎች ያሳያሉ። በአሁኑ ሰዓት ባለትዳርና በጣም ደግሞ ጭምትና የተረጋጋች እንደሆነ ጭምርም ነው። እንደ ሌሎች አርቲስቶች ቶሎ ቶሎ ልታይ አለባበስ ግልጥልጥ ብላ መነሳት የማትፈልግ በጣም በሚገርም ሁኔታ በባህልና በወጓ እንደ ገጸ ባህሪዋ ባህሪዋ እንደሆነ ጭምርም በርካቶቹ ሲገልጹ ነበር። ንጹህ ልብ ያላትና አፍቃሪ እንደሆነች ጭምርም ነው። ለትዳሯም በጣም ታማኝና በጣም የተረጋጋች ሴት እንደሆነች ጭምርም ነው። በትዳር ህይወቷም የሶስት ልጆች እናት እንደሆነች ጭምርም ነው የወጡት መረጃዎች የሚያሳዩት። ማክዳ አፈወርቅ በአሁኑ ሰዓት የሶስት ልጅ እናት ነች ግን ባላት እርጋታ እና ውበቷ አሁንም ምንም ውበቷ ላይ የቀነሰ ነገር እንደሌለ ጭምርም ነው። ሌሎች ሲወልዱ ውበታቸው ትንሽ የመቀነስ ነገር ይታይባቸዋል። እሷ ግን ውበቷ ሌት ከቀን እየጨመረ እንጂ እየቀነሰ አይሄድም በማለት ነው በርካቶቹም ሲገልጹ የተስተዋለው። ታዲያ ዛሬ በነገረ መለኮት ሁለተኛ ዲግሪዋን የያዘችው አርቲስቷ በርካቶችን ቀልብ መሳብ መነጋገሪያ እንደሆነ ጭምርም ነው ከስላሴ ትምህርት ቤት ሁለተኛ ዲግሪዋን በመያዝ በርካቶችን እያነጋገረች ያለችው አርቲስት ማክዳ አፈወርቅን በማስመልከት ስስት ፊልም በኋላ በጣም በሚገርም ሁኔታ የበርካቶችን ትኩረት የሳበችውን አርቲስት በማስመልከትም ነው ለእናንተ ይዤላቸው የመጣሁት። ለየት የሚያደርገው ምረቃዋን በማስመልከት በርካቶችንም ጥያቄና መነጋገሪያ የሆነው ዋነኛው ጉዳይ በተለይ በነገረ መለኮት ሁለተኛ ዲግሪ መያዟ እንዴት በዚህ ደረጃ እንደተነሳሳች በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ያን በማስመልከትም አብዛኞች ኢትዮጵያኖች መልካም በማለትም መልካም ምኞታቸውን ለሷ እየገለጹላት እንደሆነ እንኳን ደስ አለሽ በማለትም በርካታ ኢትዮጵያኖች እየገለጹላት እንደሆነ ጭምርም ነው የወጡት መረጃዎችን በማስመልከትም ለናንተ ይጀላችሁ የመጣሁት። እንግዲህ አጠቃላይ እንግዲህ ማክዳ አፈወርቅን በማስመልከትም ነው ለእናንተ ይጀላችሁ የመጣሁት። ተዋናይት ማክዳ አፈወርቅ በሁለተኛ ዲግሪ በነገረ መለኮት ወይም በመንፈሳዊ ትምህርት እንደተመረቀች ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይጀላችሁ የመጣሁት። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ከሚኪ ታቦር ይህ ሌላኛው ቻናሌ ነው። ለዚህ ቁም ነገር ስል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል ወቅታዊ እና ታማኒ፣ እንዲሁም ሊደመጡ የሚገቡት ወሳኝ መረጃዎችን ለእናንተ ይዘንላችሁ ስለምቀርብ ስለዚህ ሰብስክራይብ ማድረግ በፍጹም እንዳይረሳ። ይህንን ቪዲዮ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊ ና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።